አሰላሙ አሌይኩም ወራህመቱላሂ በርካቱ። ሰላም ሰላም ብያለሁ። እሑድ እና የተከበራችሁ የፋፊ ወሎ ቤተሰቦች አህለ እንኳን ሰላም መጣችሁ። እንዴት ናችሁ? ሼር ላይክ፣ ሰብስክራይብ እያረጋችሁ ገባ ገባ በሉ። ዛሬ የሁላችሁ ልብስ እያዘገጃጀሁ ነው። እስከ ዛሬ ድረስ ተወሰነው የሚሰጠውን ሰጠሁኝ። ከዛ ውጭ ያለውን ዝም ብዬ ነበረ ያስቀመጥኩት። ዛሬ ልብስ እያዘገጃጀሁ ነው። ዛሬ ያው እስኪ ያው አብራችሁ ነው ይሆኑ ይሄንን ይመስላል። እቃ ግን እቃ እኔ ይዤ እመጥቻለሁ። ማሻአላ እቃ አንድ ነገር እዚች አልገዛሁም። ያው ሀልጋ እንደዚህ አንዳንድ ነገ ነገር ከባድ ከባድ ነገሮችን ነው እንጂ የቤት እቃ ኮምፕሌት ይዤ እመጥቻለሁኝ። እና ይሄንን ይመስላል። ያው አሁን እያዘገጃችሁ ነው። እስከዛሬ ድረስ ብዙ ምንትን አልሰጠሁትም ነበረ አሁን እያወጣሁኝ እያዘገጃቸው ነው እዚሁ ነው እቃው ጋር ምናምኑን ጋር ነበር ይትል። አሁን ይሄ አንድ ሳጥን፣ ከዛ እዚህ ጋር ደግሞ ሁለት ሳጥን፣ ከዚ ሶስት ሳጥን ይው አራተኛ ይ አራት ሳጥን ይዤ የመጣሁት በዚህ ስንት ከፍዬ ይዤ የመጣ መሰላችሁ? ከፍዬ ይዤ የመጣሁት አራት መቶ ስልሳ ዲናር አራት መቶ ስልሳ ዲናር እንግዲህ እሰቡት። እንደው ለእናንተ ምክር ቢጤ ነው መሰለኝ ለመክራችሁ ነው ለእናንተ እውቀት እንዲሆናችሁ ብዬ ነው። አራት መቶ ስልሳ ዲናር ለእንትን ብቻ የከፈልኩት ለኪሎ። ያው ኩዌት በባህር የለም፣ ታውቃላችሁ። ኩዌት ነው በባህር የለም፣ በኪሎ ነው፣ በኪሎ ተመዝኖ ነው። ወደ ስምንት መቶ ኪሎ መሰለኝ የሆነው፣ ስምንት መቶ ኪሎ። ያ አራት ብቻ አይደለም ታዲያ፣ ይዤ የመጣሁት በአጠቃላይ ስምንት ዕቃ ነው። ወደ ትልቅ ትላልቅ ሻንጣ ሁለት ካርቶን ሶስት፣ አዎ ልክ ነው። አንድ ትልቅ ሻንጣ ሶስት ካርቶን አራት፣ የዚህ አይነት ያው በርሚል አይፈቀድም። እኛ ጋራ እንደዚህ አይነት ሳጥን ነው የሚፈቀደው። በርሚል አይፈቀድም። በርሚል ቢፈቀድልን በጣም ጥሩ ነበረ። አይፈቀድም። እዚህ ይጠቅመን ነበር። በርሚል ቢሆን በጣም ይጠቅማል። ይሄ ግን ብዙም ሲመጣ ራሱ ብዙም የሆነ የመሰባበረ ጸባይ አለው እንደሁም የኔ አልሐምዱሊላ ደህና መቷል ምንም አልሆነም እና ስንት ከፈልኩ መሰላችሁ ለዛ በአጠቃላይ አራት መቶ ስልሳ ዲናር የከፈልኩት ወላሂ ወላሂ አላህ ሸሂዴ ነው አራት መቶ ስልሳ ዲናር ከፈልኩ አራት መቶ ስልሳ ዲናር እንግዲህ እሰቡት በአንድ ዲናር አምስት ብር ነው። አምስት መቶ ብር ነው በኢትዮጵያ የኩዌት አንድ ድናር በኢትዮጵያ አምስት መቶ ብር ነው። እሰቡት የከሰርኩትን ኪሳራ። ከዛ ያው ይዥ የመጣሁኝ አልሐምዱላ። እኔ ግን መስጠት እወዳለሁ፣ ደስ ይለኛል። በቃ ያው አለበስኳቸው የእኛ ዝም ብለው ሳይሆን ማንኛውም አይለብስም ያረብ አገር ልብስ ሳልባጅ ነው ነው የሚሉት ሳይልበሱም ግን እኔ ማለት ለሌላቸው ለምስኪኖች ለድሃዎች ነው እንጂ ለማንም አይደለም። እኔ የሰጠሁት ያው አምጥቼ አላህ ስብሐና ወተዓላ እንግዲህ ጀዛዬን ደግሞ በሱ ይያዝልኝ ብዬ በቃ ተውኩት። ግን እናንተ እንደው እቃ በጣም አብዝታችሁ አታምጡ ብላለሁኝ። እዚህ በጣም እርካሽ ነው ሁሉም ነገር። እንደገና ደግሞ ከዛ አዲስ ከአዲስ አበባ እዚህ አሁን ሀይቅ ድረስ ጭኛ ያመጣሁት ከማውረጃው ሌላ ግምሩክ ከከፈልኩት ሌላ መጫኛ ብቻ አስራ ሰባት ሺ ነው መጫኛ ያመጣሁት። መጫኛው ብቻ እንትን ከባይሱዚ እዚህ ድረስ አስራ ሰባት ሺ ለእንትን ወደ ሀያ ሺ ገብቷል። እስከምኑ እስከምኑ ለ እንደውም ግምሩክ እኔ አልሀምዱሊላህ እኔ እንጃ አላህ አገዜ መሰለኝ። መቼም እሱ ያቅ የለም እንደው ማለት የዋህን ብዙም አይጨክንም ጌታ ጉምሩክ ለአንዲ እንትን 40 ሺህ ብር 30 ሺህ ብር ሲከፍሉ እኔ እንደው ቢያንስ እስከ አወጡልኝ ምናምን ከ20 ሺህ ብር አይበልጥም የከፈልኩት እና 20 ሺህ ብር በሉት ያው እዚህ ደግሞ ማውረጃ ከፈልኩኝ ያው 40 ሺህ ብር በሉት 40 ሺህ ብር የከፈልኩት እዚህ እዚህ ከመጣሁ በኋላ እዛ 60 460 ዲናር እንግዲህ እሰቡት ስንት እንደሆነ ስንት እንደሚመጣ ወደ 300 ሺህ ብር ይመጣ ነው ተመልከቱ እዚህ አርባ ሺህ ብር የት እና አንድ ቦታ አንድ ቀለል ያለ ቦታ ይገዛ ነበረ ህገወጥ ቦታ እዚህ የሁላ ጣጣ ገብቼ ተሽክም ያመጣሁት አሁን እዚ ያው ሰጠሁት አልহামዱሊላ ግን ለበስኩት በደስታ والله የልጆች ልብስ በብዛት የልጆች ልብስ ይ ነበረ ላደልኩት ልጆቹ በጣም ደስ አላቸው ያው ልጆች ደስተኞች ናቸው እንደገና ደግሞ ለሚስኪኖች ለድሃዎች ሰጠሁት አለበስኩ አልሐምዱሊላሂ ረብል ዓለሚን ጌታ እንግዲህ አጅሬን በሱ እፈልጋለሁኝ። እንጂ በተቻላችሁ መጠን እናንተ ብዙም እንደ ኮተት ባትኮተቱ ጥሩ ነው እላለሁኝ። ምክር አሁን እኔ ቤቱ እንዳለ ይዞብኛል። የሁለቱ ሳጥን ይቅርታ፣ እዚህ እቃው መሀል ነው። ይሄ ሁለቱ ሳጥን እቃ ነው ያመጣሁበት ሁለቱ ሳጥን። ይሄ ሁለቱ ሳጥን ደግሞ ይሄና ይሄ ልብስ ነው ያመጣሁበት፣ ሙሉውን። አሁን አንዱ ሳጥን ብቻ ነው የቀረኝ። አንዱ ሳጥን ሁሉንም ሰጥቼ ጨርሻለሁኝ። አንዱ ሳጥን ቀርቶኛል። ከዛ አሁን እያወጣጣሁ እየመራረጥኩኝ ለራሴ ለራሴ የምፈልገውን እዚህ ላረግ ነው። አሁን ያው እንግዲህ እዚህ እዚህ ዘርግፍ ያለሁኝ እዚህ ደግሞ አለ። ይኸው በካርቶን ምናምን ያልኳችሁ ይኸው እዚህ ተዘረጋግፏል አለ። እዚህ ይህ ይታያችኋል ይሄ ሁሉ እንግዲህ ከታያችሁ አሁን ይሄን ይሄን የራሴን የራሴን እንፈልገውን እየመረጥኩኝ እንትልል ነው። ተከታተሉኝ። ይህንን ይመስላል። ግን ምክሬን አዳምጡ። ለእናንተ ጥሩ ነው፣ ይጠቅማችኋል፣ አይከፋችሁም። እሺ ብዙም እንደው ይዛች እርግጥ አንዳንድ ጊዜ ደግሞ ሳስበው የገንዘቡን ሁኔታ ማንኛውንም ነገር ሳይ እንዲህ እንኳንም አመጣሁት፣ ለምን እንኳን ከፈልኩት። በቃ ገንዘቡ ምንም ነገር እጅ ላይ አይውሉም። ግን አሁን የምፈልጋቸው እቃዎች ሁሉ አሉ። እንደ ብርድ ልብስ የአይነቶች ያው የውጭ ብርድ ልብስ ቆንጆ ነው ታውቃላችሁ። የዛ የዛ አይነት ሁላ ብርድ ልብስ፣ አንድ ብርድ ልብስ ስንትና ስንት ሺ ብር ነው። እኔ ግን ያው ያንን ያንን ብቆጥር እርግጥ ቢመጣም ያው አይከፋም፣ አይከፋም በመጥበል ኩ ከሆነ በልኩ በመጠኑ አርጎት እንዳትጎዱ በማለት ነው። እኔ አሁን የሁላችሁ እየመራረጥኩ ነው። አንድ ቤት ይዟል ጭርሶ እቃው እስካሁን ድረስ ብዙም እንትን አላልኩም ነበረ። አሁን እስኪ እንዴ እንደዚህ ሆኖ ምን ምንድን ነው እንግዲህ ቀርሁ፣ አይደለ እንዴ እንግዲህ የኢትዮጵያ ሰው ሆንኩኝ አረፌ። እንግዲህ ልቅ ላደራጅና ልቀመጥ እንጂ ቤቴን ብዬ የሆ አሁን እያዘገጃጀው ነው። ተከታተሉኝ፣ ከእኔ ምክርም ውሰዱ። ሁሉንም እዚህ የምፈልጋቸውን እዚህ እዚህ እያረኩ ነው። ከዛ በተረፈ ደግሞ ሌላውን ደግሞ እንዲህ ሁኔታው ሰጥቻለሁኝ፣ ያለኝን እና ሀፍሽሩ አሁን አጠፍጠፍ እያረኩኝ እንትንበል አዎ፣ እየጣጠፍኩኝ ነው። እንዲህ ያለ ይመስላል። ታይ፣ አዎ። እና ይሄው እንግዲህ ይሄንን መስራት ጣጠፍጥፍ እያረኩኝ ለራሴ መፈልግ ነው፣ መፈልጋችሁ ልብሶች እንትን እላለሁኝ በተቻላችሁ መጠን አሰብ እያደረጋችሁ እኔ ከዛ እኔ ግን ይሄንን ያልኩባችሁ ምክንያት እኔ ማምጣቱን ወስኝ ነው። እንትን ያልኩት ማምጣቱን እፈልገዋለሁኝ። ግን ያው አጋጣሚ እንደዚህ የሰው ሀገር፣ የሰው ቤት ነውና በድንገት ስትመጡ በጣም ችግር አለ፣ ያስቸግራችኋል። እኔ ያለኝን ብር ድንገት ተጣልቼ ስለሆነ የመጣሁት ያለኝን ብር በቃ እዚህ ላይ አድርጌ ዝም ብዬሽ መጣ ትቼው አልመጣም። ብዙ እንትን ብየዋለሁ፣ ብዙ ከስሬበታለሁ። ያው የገንዘብን ነገር ታውቁታላችሁ። እና ያለኝን በቃ እንትን ብዬ ከነስቼ አምጥቼ አገሬ ላይ ይሁን፣ አልሐምዱሊላህ። ግን ምንም አይደለም። ያው ለእናንተ ወደፊቱ ትምህርት ይሆናችኋል። እኔ እንኳን አንዴ ይሆናል። አንዴ የሆነ ነገር ምንም አይመለስም። ለእናንተ ለወደፊቱ ትማሩበታላችሁ ብዬ እየነገርኳችሁ ነው። ይሄው እንግዲህ ይህንን ይመስላል። የራሴን የምፈልጋቸውን ልብሶች አዘጋጅቼ አስቀምጣለሁ። በተረፈ ደግሞ ያው ሌላውን በዚህ መልኩ በዚህ መልኩ እንተናላለሁኝ ታያችኋል። ኑሮ እና ከዚህ እዛዛ ጨርሼ እዛ ዕቃ ቤት ልወስደው ነው። እዚህ ዕቃ ቤቴ ግን ይሄ አይደለም። እኔ ዝም ብዬ እዚሁ ሁኜ ነው። እዛ ሌላ ነው ዕቃ ቤቴ። ምኞቴ እንግዲህ ቢሳካ ምናልባች ኪቺን ካቢኔት ምናምን አሰራለሁ እያልኩኝ ነው

ገንዘቡ እዚህ ምንም በረካ የለውም። ምን ያኔ ሶስት መስፋስ መቶ ሺህ አራት መቶ ሺህ ብርም ባጠፋው፣ እኔ ከመጣሁኝ ያጠፋሁት ብዙ ከዛ በላይ አጥፍቻለሁኝ። ግን እንደው እውነት ነው በላይ አንዳንድ ጊዜ ደግሞ ሳየው ችግር ነው ከዛ በላይ አጥፍቻለሁኝ። አሁንስ ከመጣሁኝ በኋላ ምንም ያው ብጸጸትም እንደገና ደግሞ እንኳንም ትቼው አልመጣሁኝ ይ እስከ ዛሬ ደግሞ ለፍቼ ለፍቼ ገንዘቤን ጥዬ መጥቼ አክስሬ እያልኩኝ ፀፀት አልሆነብኝም። ይዤው መጣሁኝ። ግን መጀመሪያ ቅድሚያ እናንተ አትሰብስቡ ነው እንጂ ያው ጥሎ መምጣት እኔ እንደ ራሴው ስላየሁት አይቻልም፣ አይቻልም። እና ያው እንግዲህ እስኪ እያስተካከልኩ ነው። በርቱልኝ፣ አፍሽሩ። ሁላችሁንም አመሰግናለሁኝ። ምክር እንግዲህ ለእናንተም ምክር ቢጤ ይሆናችኋል ብዬ አስባለሁኝ። እቃ አትኮትቱ አትሰብስቡ። እሺ፣ በአግባቡ የተወሰነ በቃ እንደውም የሚጠቅም ነገር የኤሌክትሪክ እቃዎች በ የማሽንም ነገሮችን እነሱን እነሱን ብቻ ይሻላል። በተለይ ልብስ ምናምን በዛ አታብዙ፣ እሺ እና አብሽሩልኝ፣ በርቱ። ይህን ይመስላል። እኔም እንግዲህ ይዣለሁኝ። ቻው፣ ባይ ባይ።